ብዙኃን ማርያም ስለ ሁለት ነገር ይከበራል። አንደኛው 318ቱ ሊቃውንት አርዮስን ለማውገዝ ሚያዚያ 21 ቀን ጉዞ ጀምረው መስከረም 21 ቀን በኒቅያ ተሰብስበዋል። ስለዚህ ይከበራል። እመብዙኃን የሚለው የሊቃውንቱን ብዛት ያመለክታል። አንድም እመቤታችን በጸጋ የብዙዎች የጸጋ እናትናትና እመብዙኃን ይላታል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ሁለተኛው ስለ ቅዱስ መስቀሉ ሲሆን ግብፅ፣ እስክንድርያ፣ አርመንና በሶርያ የሚኖሩ ክርስቲያኖች እና እስላሞች መካከል በተፈጠረው ጠብ የኢትዮጵያ ንጉሥ አፄ ዳዊት ክርስቲያኖችን ለመርዳት ወደ ግብፅ ለመዝመት በሱዳን በኩል ስናር ደረሰ። ወርዶም የጊዮንን ውሃ ገደበው። በወቅቱም ለነበረው የግብፅ ንጉሥ በክርስቲያኖች ላይ እየደረሰ ያለውን ግፍ አውስቶ በቶሎ ሰላም እንዲያወርድላቸው ላከበት። የግብፅ ንጉሥም አህመድ መልእክቱን ሰምቶ ሁለቱን ወገኖች አስማምቶ ብርና ወርቅ እጅ መንሻ ላከ። የአባይንም ውሃ እንዲለቅላቸው ተማጸነ። ውሃውን ለቆ እጅ መንሻውን ሳይቀበል ከተመለሰ በኋላ ሀገሬ፣ ሰማይ ለዘር ጠል ለመኸር ከመስጠት ተከልክሏል። ምድርም የዘሩባትን ከማብቀል የተከሉባትንም ከማጽደቅ ተከልክላ ረሃብ ሆኗልና ጌታ ቢታረቀን ከመስቀሉ አንዱን ክፍል ላኩልን ብሎ ጽፎ እጅ መንሻ ጨምሮ ወደ እስክንድሪያ ላከ። እነሱም መክረው ቀኝ እጁ ያረፈ በትን መስቀል አክሊለ ሶኩን ሉቃስ የሳላትን ሥዕለ ማርያም ጨምረው ላኩ። ሊቀበል ወርዶ በዕልልታ በሆታ ሲመለስ የተቀመጠባት በቅሎ ጥላው ስናር በምትባል ከተማ አርፏል። በሌላ ምንጭ መስቀሉን ተጉለት አስገብቶ ነው ያረፈው የሚል አለ። ልጁ አጼ ዘረ ያዕቆብ በአባቱ ዙፋን እንደተተካ፣ አንብር መስቀልየ ወዲበ መስቀል ይላል መስቀሌን በመስቀለኛ ቦታ አስቀምጥ የሚል ቃል ተገለጸለት። መስቀሉን አስመጥቶ መስቀለኛ ቦታ በኢትዮጵያ እየተዘዋወረ ሲፈልግ ከቆየ በኋላ መስቀለኛዋን ቦታ ጊሸን ደብረ ከርቤን በማግኘቱ በጊሸን ደብረ ከርቤ መስከረም 21 ቀን በብዙ ክብር የወርቅ የብር፣ የነሐስ፣ የብረት ሳጥን ደራርቦ አስቀምጧል። ስለዚህ ይከበራል። ዛሬም የሀገራችን ምዕመናን መስከረም 21 ቀን ወደ ጊሸን የሚጓዙበት ዋናው ምክንያት ይህ ነው። ሌላው በምዕራብ ጎጃም አገረ ስብከት የደብረ መዊ ቤተ መቅደስ ሱዳናውያን ባቃጠሏት ጊዜ ካህናቱ በሰይፍ ሲመቱ ታቦቱ ጽናውና ከበሮ ከወይራው ዛፍ ወጥቶ በተአምር ሳይቃጠል እንደቀረ ሊቃውንት ይተርካሉ። የበዓሉም መታሰቢያ መስከረም 21 ቀን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።